አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አምስት በዚህች ዕለት ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ የእረፍቱ መታሰቢያ ነው። ይህ አባት ትውልዱ ከኒሳ ሀገረ ግብፅ ሲሆን ይህ አባት በሕፃንነቱ እንደተወለደ ከጨለማው ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ስግደት ይገባል ብሎ ያመሰገነና ስግደት ያቀረበ ታላቅ አባት ነው። ይህ ጻድቅ አባት ሶስት ዓመት ሲሞላው ሊቀ መልአክ አብሳሪው መልአክ ቅዱስ ገብርኤል ከእናቱ ቅፍ ተቀብሎ ባህታውያን አባቶች ወደሚገኙበት ገዳም ወስዶ ከገዳማውያን ዘንድ አኑሮታል። በዚያም የድቁና ትምህርትን ተምሮ ድቁና አባ አብርሃም ከሚባል ሊቀ ጳጳስ ተሾመ። ከዚያም በእግዚአብሔር አመልካችነት ቅስና ተሾመ። ቅስናም ከተሾመ በኋላ ወደ በረሃ በመውጣት በተጋድሎ ጽኑ በሆነ ጸሎት ስግደት ኖሯል። ታዲያ የዚህን የጻድቁን አባታችን ተጋድሎ የተመለከተ አምላካችን እግዚአብሔር ክብርህን ለሰዎች ሁሉ ገልጻለው ማለት ቃል ኪዳን ገባለት። ይህም አባት በእግዚአብሔር አማልካችነት ወደ ኢትዮጵያ መጥቷል። ወደ ሀገራችን ወደ ኢትዮጵያ ሲመጣ ስልሳ አናብስት ስልሳ አናብርት አጅበውት መልአኩ ቅዱስ ገብርኤል በሳሰረ ገላ ሆኖ እየመራው ወደ ኢትዮጵያ ምድረ ከብድ አድርሶታል። ከምድረ ከብድም ወደ ዝቋላ ሄዷል። በዚህ ቋላም ታዲያ ሳለን የኢትዮጵያን ሰዎች ወደ አራቱን አቅጣጫ በመመልከት ኃጢአታቸውን በመመልከት ወደ እግዚአብሔር እነኝህን ህዝቦች ማርልይ ማለት መቶ ዓመት በዚህ ቋላ ባህር ውስጥ ተዘግቶ ስለ ኢትዮጵያ ሰዎች ጸልየዋል። እግዚአብሔርም ጸሎቱን በመስማት የኢትዮጵያን ህዝብ ምረለታል። ከዚያም በኋላ ወደ ዝቋላ በመመለስ ከፀሐይ በላይ ከሰማይ በታች ሆነው ብዙ ዘመናት ተሰውሮ ኖሯል። እግዚአብሔርም ገልጦለት ወደ ዝቋላ በመመለስ ሳለ አጋዕዝተ ዓለም ሥሉስ ቅዱስ በሶስት ሽማግሌ አምሳን ሆነው ተገልጸውለታል። ታዲያ ይህ ጻድቅ አባታችን በጸሎት በመትጋት ላይ ካለ ሰይጣን፣ የክፉ መንፈስ፣ የበጎ ስራ ጠላት ሰይጣን ቁራዎችን በመላክ ቁራዎች ሁለቱን አይኖቹን አውጥተውታል። ታዲያ ይህን ሲያደርጉ ሁሉ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ጸሎቱን አላቋረጠም። ሊቀ መላእክት ቅዱስ ገብርኤል እና ሊቀ መላእክት ቅዱስ ሚካኤልም አይኖቹ ላይ ይፍ ብለው ኃይልን ሰጠውት። አይኖቹ በርተው አሕዛብን ታጠምቃለ፣ አሕዛብን ታስተምራለ፣ ከአሕዛብ ጋር ብርቱ ሰልፍ ይኖርሃል ብለውት ወደ አሕዛብ ሄዶ አሕዛብን በማስጠመቅ አሕዛብን ሊያጠፉት በሳይፍ ሊቆርጡት በመጡ ጊዜ መብረቅ አምላካችን መድኃኒታችን ኢየሱስ ክርስቶስ መባረክን ጥሎ አጥፍቷቸዋል። የጠላትን መጥፋት ያልወደደ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ እግዚአብሔር ጸልዮ እነኚህን የጠፉትን አሕዛብ ሳያምኑ የጠፉትን አሕዛብ ማርልኝ አስነሳል በማለት ሰላሳ ዓመት በወንዝ ተዘቅዝቆ በጥርሱ ድንጋይ ነክሶ ጸልዮአል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን የማስነሳት በሽተኞችን የመፈወስ ኃይል ሰጥቶት እነኛን ሙታን አስነስቷቸው ፈውሳቸዋል። ይህን ሁሉ ድንቅ ድንቅ ታምር ተጋድሎ ካደረገ በኋላ አምስት መቶ ሰላሳ ሁለት ዓመት በዚህ ምድር ላይ ከኖረ በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በእግዚአብሔር መልካም ፈቃድ በዛሬው ዕለት መጋቢት አምስት እለት፣ የእረፍቱ መታሰቢያ የሆኗል። በዛሬ እለት እረፍቱ ሆኗል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከቱ፣ ረድኤቱ አይለየን። ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዛአና ብስተት አስግድ ወአና ምርተታገኒ እንዘ ኢታሃስስ ማፍቅደ ስጋ ወይታ ስጋው ኢታመትን ተሰሲዮ ሳይር ወተአርዞ ቁጽል ምንተኔ አንሃ ሳይኮል ዓለም ማሳኔ። በዛሬ ሁለት የሚታሰቡ በዓላት ቅዱስ አባ ሰረባሞን በምድረ ግብፅ ምንኩስናን ካስፋፉት ታላላቅ ቅዱሳን አንዱ፣ አባ ግርማኖስ ጻድቅ ሶሪያዊ፣ ቅድስት አውዶ ክስያ ያ ሰማዕት ከክፉ የኃጢአት ሕይወት ተመልሳ ለቅድስና የበቃች እናት ቅዱሳን ስምኦንና ሚስቱ አቅሌሲያ የአቡነ ገብረ መንፈስ ቅዱስ ወላጆች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።